ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሃዲን ሰይር ነኝ። አብራችሁን ቆዩም። የሰራዊቱን ሁለንተናዊ አቅም ለማሳደግ እየተሰራ መሆኑን በኢትዮጵያ የሀገር መከላከያ ሰራዊት የስምንት መቶ አንደኛ ኮር ዋና አዛዥ ብርጋዴር ጄኔራል ዘውዱ ሰጣርጌ ተናገሩም። ስልጠናው ሰላም ለማስከበርና የሰራዊቱን ህዝባዊ ወገንተኝነት ለማረጋገጥ ያግዛል ተብሏል። ዝርዝሩን አብረን እንከታተል። በሀገር መከላከያ ሰራዊት የስምንት መቶ አንደኛ ኮር በደቡብ ወሎ ዞን በሚገኙ አካባቢዎች ሰላም የማስከበር ስራን እያከናወነ ይገኛል። የስምንት መቶ አንደኛ ኮር የሰራዊት አባላት ከግዳጅ ጎን ለጎን የአቅም ማሻሻያ ስልጠናዎችንም እየወሰዱ ይገኛሉ። የበታች ሹምና ጓዳዛሽ ስልጠናን ማስጀመሩን የገለጹት በሀገር መከላከያ ሰራዊት የስምንት መቶ አንደኛ ዘመቻ ኃላፊ ሻለቃ መላኩ ቶላ ናቸው። ስልጠናው ሰራዊቱ በቀጣይ የሚኖረውን ግዳጅ በብቃት እንዲወጣ አይነተኛ ፋይዳ አለውም ብለዋል። የተረከብናቸው ወጣቶች በሁለት ካታጎሪ ነው እያሰለጥን ያለነው አንደኛ የአመራር ክህሎት ማሳደግና የሰራዊቱን የአካል ብቃት ጥንካሬ ለማምጣት ነው የምድብ መሳሪያ ስናይፐር ብሬን ዲሽካ አድርገን አካተን እዚህ ላይ አለ ሌላው ከዚህ በፊት የገባው አመራሮች ስላሉ እነዚህ የበታች ሹሞች እዚህ ያገኙትን የአመራር ክህሎት እዚህ ያገኙትን አካል ብቃት በማቀብ ቀጣይ ለሚጠበቅብን ተልዕኮ ሀገርና መንግስት ህዝባችን ለሰጠን ተልዕኮ ብቁና ተወዳዳሪ እንዲሆኑ አድርገን እንደሚታዩ ይሄን ሁሉ መሰናክልና ይሄን ሁሉ ዝግጅት አድርገን ስልጠናውን እንጀምራለን ማለት ነው። ባለፉት ሁለት አመታት በሰላም ማስከበር ዘመቻ ሂደት ማህበረሰቡ ከሰራዊቱ ጎን በመሆን ከፍተኛ ሚና መጫወቱን ሻለቃ መላኩ ጠቁ ጠቁመዋል። ይሄን ሀያ ዘጠኝ ወረዳ ባለን ሰራዊት ወይም ባለን ሬጅመንቶች ባለን ክፍለ ጦሮች አንሸፍንም። የማህበረሰቡ ለሰላም ቁርጠኝነት ለሰላም መቆሙ ከፍተኛ አስተዋጽኦ ነው ያለው። ለዚህም ነው አካባቢ ሰላም ሆነ። ይሄ አካባቢ ከሌላው የተለየ ጥቅም ወይም የተለየ ነገር ተጠቅሞ አይደለም መብት ወይም ጥያቄ የሚመለሰው በኃይል ሳይሆን በወንበር ዙሪያ በመነጋገር ይፈታል የሚል ጽኑ አቋምና የጸና አመለካከት ስላለው ነው። ሰራዊቱ ከህግ ማስከበር ዘመቻ ባለፈ በንድፈ ሀሳብ ስልጠና የበቃና ተተኪ እንዲሆን ያስችላል ብለዋል። በሀገር መከላከያ ሰራዊት የ ስምንት መቶ አንደኛ ኮር ዋና አዛዥ ብርጋዴር ጄኔራል ዘውዱ ሰጥ አድርጌም የስልጠና ዋነኛ ዓላማ በተግባር ሲሰሩት የነበረው ነገር በንድፈ ሀሳብ መደገፍና ማጠናከር ሆኖ ሳለ እስካሁን ደግሞ በተግባራዊ እንቅስቃሴያቸው የነበሩ ጠንካራና ደካማ ጎኖች እየተገመገሙ እንደ ለሰለርን ሆኖ የሚማሩበት አንዱ ይህ ነው። የነገው ስራዊት ሻምበል አዛዦች፣ መቶ መሪዎች፣ ሻለቃ አዛዦች ናቸውና ካሁኑ የመሪነት ቤዝ እንዲኖራቸው ለማድረግ ታስቦ የተካሄደ ስልጠና ስለሆነ ጠቀሜታው ምንድን ነው? የሀገር ሉአላዊነትን በመጠበቅ የህዝብን ደህንነት በማረጋገጥ የሀገር ህልውና በማስቀጠል የስራዊት ሚና በትክክል እንድገነዘቡና እንዲያውቁ ያደርጋል ብለን እናምናለን። ማንኛውም አይነት ጥያቄ በንግግር እንጂ በነፍጥ መልስ አያገኝም፣ ያሉት ብርጋዴር ጄኔራል ዘውዱ፣ ህዝቡ የሚያነሳቸውን ጥያቄዎች በሰላማዊ መንገድ እንዲያቀርብ ጠይቀዋል። በጦርነት የሚመጣ የተለየ ነገር አለ ብለን አናምን። ፋይናል ውጤቱ ግን አሁንም ቢሆን በምንድነው የሚቋጨው? በሰላም በውይይት ነው፣ በንግግር ነው። የአማራ ህዝብ ጥያቄዎች ይኖሩታል። ጥያቄው በጦርነት እንደማይፈታ አውቆ ከውስጡ በመውጣት በየቦታው የሚደረጉ ግጭቶች፣ አለመግባባቶች፣ የህዝብ መንገላታት በውይይት የሚፈትበትን መንገድ ጫና እንዲፈጥር መልእክት ማሳለፍ ፈልጋለሁ ለማለት ነው። የሀብሐብ ምርት በማምረት ተጠቃሚ መሆናቸውን በኦሮሞ ብሔረሰብ አስተዳደር የኬሚሴ ከተማ አርሶ አደሮች ተናገሩም። ምርታማነቱን ለማሳደግ በትኩረት እንደሚሰራ የከተማው ግብርና ጽህፈት ቤት አስታውቋል። ዝርዝሩን ኢማም ኢብራሂም ይነግረናል። በኦሮሞ ብሔረሰብ አስተዳደር ከቅርብ ጊዜ ወዲህ የሀብሀብ ምርት በቅርቡ መመረት የተጀመረ ቢሆንም አሁን ላይ ምርትና ምርታማነቱን ለማሳደግ በስፋት እየተሰራ ይገኛል። በብሔረሰብ አስተዳደሩ ከሚሴ ከተማ የሀብሀብ ምርት በስፋት እየተመረተ ነው። የከተማው አርሶ አደሮች ለአሚኮ በሰጡት አስተያየት መስኖን በመጠቀም ያመረቱትን የሀብሀብ ምርት በመሰብሰብ ለገበያ እያቀረቡ መሆኑን ገልጸው ተጠቃሚነታቸውን እያረጋገጡ መሆኑን ተናግረዋል። አሁን በጅማን አሁን እዚህ አሁን ይሄ አዲስ የታረሰው የኮንትራት ገዝተን ጅማን የተጫነው ይሄዳል። አቋርጥም ቀደም መቆረጥ ተጀመረ ጀምሮ ሜዳው ጨርሶ መኪና በመኪና አዳርም ሙያም መኪና ነው፣ መኪና ነው እየተጫነው ነው። ኦልሬዲ ሄክታር አካባቢ ነው እንደ ወቅቱ ነው። ይህ አሁን የዘገየ ነው። ወደ ኋላ ቀዝቃዛውን ከመስከረም አንስቶ ያለውን አየር ነው በስነ ስርዓት ተቀብሎ በደንብ ምርታማ የሚሆነው ማለት ነው። ይሄ ደግሞ ህዳር አስራ ህዳር አካባቢ የተተከለ ስለሆነ የኋላ ነው። ግን እንደምታዩት የኋላ ሆኖ ራሱ በጣም ምርጥ ሀብሀብ ነው የሆነው፣ በጣም ጥሩ ሆኗል። እስከ 300 ኩንታል አሁን አሁን ባለው ማለት ነው የኋላ ሆኖ እስከ 300 ኩንታል ይወጣል የሚል ግምታለን። ኦልሬዲ ስምንት ዘጠኝ መቶ ሺህ ያው እንጠብቃለን አሁን ከዚህ ማለት ነው። አርሶ አደሮች ያመረቱትን ምርት በመረከብ ወደ ተለያዩ የክልል ከተሞች እየላከ ያገኘ ነው። ሞገስ ደሳለኝ በአካባቢው የሚመረተውን ሀብሀብ ተፈላጊነት በመጥቀስ በዚህም የተሻለ ገቢ እያገኘ መሆኑን ነግሮናል። የዚህ ያሁን ወደ ጎንደር እንችላለን፣ ባህር ዳር፣ አዲስ አበባ፣ መቀሌ ይሁን እየጫንኩት ያለሁት ወደ ሚዛን ተፈሪ ነው እና ምርቱ በጣም ደስ የሚል ነው። እኛ አሁን ትንሽ እያስቸገረን ያለው የመኪና እንትን ነው የመኪና ጥረት ነው ምክንያቱም ነዳጅ የለም እየተባለ በመኪና ጥረት ነው እንጂ አሁን ማህበረሰቡም እንደምታየው ደስ የሚል አርሶ አደር ነው ያለው። አሁን ከነሱ አሁን ዛሬ በ35 ነው እየገዛ ነው ያለን በ35 ብር ነው እየገዛ ነው ያለን። እዛ ያለው ምርቱ የዚህ የኬሚሴ አካባቢ ምርት በቃ በጣም አስፈላጊ የሆነ ምርት ነው። በቃ ደስ የሚል ነው። በቃ እንትኑም ተቀባይነት አለው እና በቀን አሁን ቢያንስ እኔ አሁን ሶስት አራት ታወጣለሁ በቀን ማለት ነው። የከሚሴ ከተማ ግብርና ጽህፈት ቤት ኃላፊ ሐሰን ሰይድ በከተማ አስተዳደሩ ከ600 በላይ ሄክታር መሬት በሀብሀብ መሸፈኑን አስረድተዋል። 625 ሄክታር ነው ያለማ ነው። ፐር ሄክታር አቬሬጅ እስከ 250 ኩንታል ይመረታል። ከዛ ውስጥ ያው ካለን ከቨር ከተደረገ መሬቶች በቀላሉ ባለን የሳምፕል አወሳሰድ ከ500 ሚሊዮን ብር በላይ እንደ ከተማ አስተዳደራችን አሁን ላይ የአርሶ አደራችን ገቢ እያገኘ ያለበት ሁኔታዎች አሉ። በአንደኛ ዙር መስኖ ልማት ወቅት ለአርሶ አደሩ ግብአት ወቅቱን ጠብቆ ያለማቅረብ ችግር መኖሩን ጠቅሰው በቀጣይ የግብአት ችግርን ለመቅረፍ ከሚመለከታቸው ተቋማት ጋር በጋራ ይሰራልን ብለዋል። አሁን እንደ አገር በእርግጥ የማራበሪያ ጥረት ያናክል አይደለም። እንደኛ ከተማ ግን ዝቅ ባለ ቁጥር በከተማ እሳቤ የተነሳ የተለያዩ ግብዓት ጥረቶች አሉ። እነሱ ወደ ከተማችን አርሶ አደራችን በጣም በሰፊው ለቴክኖሎጂ ቅርብ ነው፣ ለተግባር ቅርብ ነው። ፕላስ የተለያዩ ግብዓቶችን ለመጠቀም ከባለሙያው ጎን ሆኖ የተሻለ ስራ ሰርቶ የተሻለ ለውጥ የተሻለ ስራ ሰርቶ የተሻለ ገቢ ራሱን ወደ ተሻለ ገቢ አሸጋግሮ ለሀገርም የሚተርፍ ምርት እና ልማት ለማልማት ዝግጁ ስለሆነ እነሱን በቀጣይ ከሚመለከተው ከዩኒዮኖች ከማህበራቶችና ከሚመለከተው አካል ጋር እየተነጋገርን ግብዓቶች በወቅቱ ለአርሶ አደሮች እንዲመጡ እናደርጋለን። ከዛም በተጨማሪ ይሄው እንደሚታወቀው ይሄ ሀብሀብ ምርት የራሱ የሆነ የተለያዩ ኪሚካል አቅርቦቶች የሉትም። ያው ተያያዥ ከሆኑ ነገራቶች ጋር ነው የሚጠቀሙት። እሱም አንድ ቻሌንጅ የሆነብን ሁኔታዎች አሉ። በአፈጣጠር ወቅት ከሚከሰቱ የጤና ችግሮች አንዱ የሽንትፊኛ ክፍት ሆኖ መፈጠር አንዱ ነው። ችግሩ በስፋት የሚከሰት ባይሆንም በወቅቱ ሕክምና ካላገኘ ተጨማሪ የጤና እክሎችን እንደሚፈጠር የጤና ባለሙያዎች ይናገራሉ። በዚህ ጉዳይ ላይ ባልደረባችን ህይወት አስማማው ከሕክምና ባለሙያ ጋር ቆይታ አድርጋ ተከታዩን ዘገባ አሰናርታለች። አብረን እንከታተል። ቁጭያ ነው ብዬ ብቻ በአምላክ አቢ ከአፈጣጠር ጋር በተያያዘ የገጠመው የጤና እክል በፈጠረበት ችግር ለዓመታት ራሱን አግልሎ ኖሯል። ከደቡብ ወሎ ዞን ወግዴ ወረዳ 018 ቀበሌ ተነስቶ ደሴ ሆስፒታል ለቀዶ ጥገና ህክምና መጥቶ ባገኘ ነው ጊዜ ስለ ህመሙ እንዲህ ገልጿል። የዝም ብሎ ነው የሚያቀጥሉ ሀይሌ ካማ ናቸው ተዛ ዶክተር እንትን ብለው ተዚህ በሆስፒታሉ የቀዶ ጥገና ክፍል ዳይሬክተር እንዲሁም ደግሞ አጠቃላይ ቀዶ ጥገና ስፔሻሊስት እና የህጻናት ቀዶ ጥገና ሰብ ስፔሻሊስት ዶክተር አብዱራዑፍ ምስጌ ከህክምና ቡድናቸው ጋር በመሆን የቀዶ ጥገና ህክምና ለመስጠት ተዘጋጅተዋል። ችግሩ ትንሽ ከበድ ያለ ችግር ነው። ኖርማሊ ቀላል ችግር የሚባል አይደለም። ምክንያቱም በጣም ብዙ የሰውነት ክፍሎች አብረው የመጎዳት እንትን አላቸው። ስለዚህ ኦፕሬሽኑም ትንሽ ከበድ ያለ ነው። ሶስት አራት የኦፕሬሽን ስፔሻሊስቶች ሆነን ነው የምንሰራው ከኦፕሬሽን በኋላ የምንጠብቀው ችግሩ የሚከሰተው በተለያየ አካባቢ የተለያየ ፊገር አለ። ግን ከመቶ ሺህ አንድ ነው የሚከሰተው፣ በጣም ሬር ነው። እኛ ጋር ራሱ አልፎ አልፎ ያው የተወሰነ ይከሰታል። ግን ከመቶ ሺህ አንድ ነው። በጣም ኮመን የሆነው ከአርባ ሺህ አንድ ነው። ስለዚህ ያው የመከሰቱ እድል እንደዚህ ነው። ከኦፕሬሽን በኋላም ያው የተለያየ አይነት ደረጃ ህክምና አለው። የእሱ አሁን ትንሽ እድሜውም ገፋ ስላለ ወደ አንጀቱ ጋር ኩላሊት ቱቦውን ከአንጀቱ ጋር ማገናኘት አይነት ኦፕሬሽን ያሰብ ነው። እንግዲህ ይሰካልናል፣ ተስፋ እናደርጋለን። ሰባት ሰዓታትን የፈጀው በአምላክ አቢ ቀዶ ጥገና ህክምና በስኬት ከተጠናቀቀ በኋላ በአምላክን አግኝተ ነዋል። ጤና ነኝ ጥገና ከተሰራል በኋላ የተገናኘ ነው። መጀመሪያ ላይ በጣም ብዙ ችግር አይተነ ወደዚህ ወደ ደሴ መጣ። እስኪ ንገረኝ፣ አሁን ምናልባት ትናንትን እየተንቀሳቀስክ ነበረ። ከተሰራል በኋላ ያለው የጤንነት ሁኔታ እንዴት ነው? የጤንነት ከተሰራ በኋላ ምንም ደህና ነኝ። ዶክተር አብዱረኡፍ ከቀዶ ጥገና ህክምና ቡድናቸው ጋር በመሆን የቀዶ ጥገና ህክምናቸውን በስኬት ጨርሰዋል። በኦፕሬሽኑ በኩል የኦፕሬሽኑ ቲም ያው ከአንስቴጂያዎችን ጨምሮ የነርሱን ቲም ጨምሮ የቀዶ ጥገና ስፔሻሊስቶችን ቡድን ጨምሮ ያው ውይይት አደረግን። የኦፕሬሽኑ ቀን ሲደርስ ያው አስፈላጊዎች ዝግጅት አስፈላጊዎቹ የዋር ማቴሪያል ከተዘጋጁ በኋላ ያው በነበረው ደስ በሚል ሞራል ሁሉም ስፔሻሊስት ባለበት ቢያንስ ከሶስት በላይ ስፔሻሊስት ባለበት ከዛ ሬዚደንቶች ባሉበት፣ ነርሶች፣ አንስቴጃ በተሟላበት ሁኔታ ያው ኦፕሬሽኑን አካሄድን ቢያንስ ለ ከሶስት ሰዓት ጀምሮ ወደ አስር ሰዓት አካባቢ የጨረስ ነው። ለሰባት ሰዓት የቆየ ኦፕሬሽን ነበር ያደረግ ነው። በጣም ጥሩ የሚባል ነበር። እንደ ዶክተር አብዱረዑፍ ገለጻ የበአምላክ የጤና እክል የሽንትፊኛ ክፍት መሆን ሲሆን፣ ይህ ደግሞ ሌሎች የጤና እክሎችን የሚያስከትል ነው። የበአምላክ የተከሰተበት ወይም ሲወለድ ይዞት የተወለደው ችግር ብላደር ኢፒስፓዳ ኤክስትሮፊ ኮምፕሌክስ የሚባል ነው። ምን ማለት ነው? የሽንት ፊኛ ማጠራቀሚያ ፊኛ ወይም ብላደር ከዛ ሆዱም ክፍተት አለው። ብላደር ወደ ውጭ የተከፈተ ነው። ከዛ በኋላ ቀጥሎ ያለው ዩሬተር የሚባለው ዩሬትራ የሚባለው ወይም የሽንት ቦይ ሽንት የሚባለው ወደ ውጭ ሽንት መሽንያ የሚጠቅመው እየተከፈተ ነው። ስለዚህ ይሄ ፔናይል ሻፍት የሚባለው ወይም የሽንት ብልት የሚባለው እንደዚሁ የተከፈተ ነው። ስለዚህ ከምብርቱ በታች ያለው የአካል ክፍሉ ለሁለት የተከፈለ ነው ማለት ነው። ይሄ አንድ ብቻ አይደለም። ይሄ ችግሩ ከአምስት አይነት በላይ ነው። የመጀመሪያው ጡንቻው ነው። ጡንቻው የተከፈተ ነው። አጥንቱም እንደዚሁ የተከፈተ ነው። ወደ ከመሃል ላይ የተፈለቀቀ ነው። ከዛ የሽንት ፊኛው የዩሬትራ እና የፔናይል ሻፍት ወይም የሽንት ቱቦ እንደዚሁ የተከፈተ ነው ማለት ነው። ከአፈጣጠር ጋር በተገናኘ የሚከሰቱ የጤና እክሎችን በመረዳት በፍጥነት ወደ ሕክምና ተቋም የሚሄድ ልምድ መዳበር እንደሚገባውም ዶክተር አቡዱረዑፍ ተናግረዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰአቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሰይድ ነበርኩኝ። በያላችሁበት መልካም ጊዜም